የምትጠግብ የህይወት መጣፋጫ ነው አለች። በተለይ ደግሞ እንደ አንቺ አይነት ጥሩ አፍቃሪ ሲገኝ ከመታደልም በላይ ነው አላት። ማለት ነው ሞዛዛ ነገር ነው አለችው። ምናው ፍቅር ምናው ፍቅር አለ። ግን ካሁን በኋላ ምን ቢፈጠር እንዳትለየኝ ያለችው ፅናት ማለት ነው። እሱ እንደዚህ አይነት ነገር መስማት አልፈልግም በዚህ በዚህ ሰዓት አይደለም መለስ፣ ስለመለያየት ማሰብ ራሱ አልፈልግም እያለ ኪሩቤል። እኔም እኮ ፈልጌ አይደለም አለች። ግን በቃ በሀዘንህም በደስታህም ሁሌ ከጎን መሆን ነው የምፈልገው። ቃሌን እኮ ሰጥቼሻለሁ። ምንም ነገር ቢፈጠር አንቺን አልተውሽም። በጣም ነው ሽ የምወድህ አላችው። ፍቅረኛሽን እወድሃለሁ ሳይሆን አፈቅርሃለሁ ነው የሚባለው። እሺ፣ የኔ እሺ በላ አፈቅርሃለሁ። ወይ ልቤ ቅልጥ አለልሽ እኮ። ድገሚው አላት። አፈቅርሃለሁ አለች። አንዴ ብቻ ድገሚው አላት። የኔ ሞዘዝ፣ አፈቅርሃለሁ አለችው። የኔ አለም አላት። የኔ ስስት የእኔ ሁሉ ነገር አላት። በጣም ነው የማፈቅርሽ አላት። ማለት ነው እና ፍቅራቸውን እንግዲህ ሲ እንትን ሲሉ ማለት ነው ያው ሊሳሳሙ ሲሉ የኪሩቤል አባት ከች አለ ማለት ነው። አሁን እንዴት ልውጣሽ? እንኳን ደህና መጡ ብላ ትታቸው በድንጋጤ ሄደች ማለት ነው። ቁጭ በላ አለው አባቱን ማለት ነው። እና ለእኔ ሰዓት ነግረኝ አለው ነው በመምጣት የደስተኛ አይደለም እንዴ? አረ እንደዛ አይደለም ግን፣ በሰላም ነው የመጣኸው? አዎ አሉ እንዲህ ብዬ ነው አሉ። እርጅና ተጫጫ ነው የመሰለኝ አሉ። ዛሬ እንዲህ አባ፣ ዛሬ ከየት የመጣ እርጅና ነው? አንተ አንተ አንድ ፍሬ ልጅ ነህ አለው። አይደል አላአባትየው አይደል አባ አባ ግን በሩ ማን ከፈተልህ? አለው። ከዛ አባትየው ደግሞ አንተ ልጅ አቅሩ ምን ነው ቤት ኮኖ ረኬድ ቁልፍ አለ አለው። በቃ ጽናትን ምግብ እንድታመጣልል ልንገራት። አላስፈልገኝም አለ አባትየው። ተው እሺ በቃ እንድታመጣልኝ ልንገራት ብለው በድንጋጤ ሄደ ማለት ነው። ተደናግጣን ያው የክርቤል አባት ድንገት ከች ስላለባቸው ያው ተደነጋግጠዋል ማለት ነው። ያው የሚያደረጉት ማጠተዋል ማለት ነው። ያው ክርቤል እና ጽናት ለመፍራቸውን የዓለማቸውን እየቀጩ ነው። ያው ክርቤል ደግሞ የእናቱን መታመም አልሰማም። ይሄ እንግዲህ ከባዱ ነገር እና ላይ ቀልብ ማጣት ላይ ቀልብ ማጣት ይልሃ እንዲህ ነው። በቤቴ ሁሉ ታሪክ ሲሰራ ለማወቄ አባትየው ማለት ነው። ወይኔ ውርደት፣ አቤት ቅሌቴ። አገቢ ያሉትን ልጅ እኔ ራሴው ተጥጄው አዩኝ እያለች ነው ጽናት። አሁንሽ ቤተኛ ወይኔ፣ ማጋሽን የማያቸው ሲጠይቁኝስ ምንድነው የምላቸው? ወይኔ ጉድ ጽናት እያለች ነው፣ እየተጨነቀች እየተጠበበች። ስልክ ልደውል ነው ስልክ ደውል አለ ይታውረ ነው ሄሎ ምርዬ ይ እንዴት ነሽ? ተዋረድኩልሽ፣ ምሩ ተዋረድኩልሽ እያለች ነው ማለት ነው ጽናት ተዋረድኩልሽ፣ ምሩዬ ምንም አልሆነው ነገር አለ ጋሽ ከመጣ እያ የትኛው ጋሽ እያለቻት ነው መሰለኝ። ኧረ አይደለም የክራ ጋሽ የክራሽ አባት እኮ መጣ ማለት ነው አለች አባት እኮ መጣ ማለት ነው አያንቺ አንቺ ሳሎን ዲ ስሚ ሲላየ አለች እና ጥሩ አጋጣሚ ነው አብላት ነው እያለቻት ነው። እሷ ደግሞ ወይ ምሩ ደግሞ አንቺ ደግሞ አሁን መቀለጃ ሰዓት ነው እኔ ምን ሆነ አለች። አባቱ ግለ ንሳ ሰብ ስንላየን እያለች ነው። እኔ ማሩ ጨክችን ገባው ከኪራ ግን ምን እንደሚባባሉ አላውቅም። ምሩዬ ቆይ እደውልልሻለሁ ኮት ያለ አለች። ሩቤል መጣባት ኪራ እንቴን እንዴ? አለች። ቆይ አባ መስሎሽ እንዲ ቁና ቁና የምተነፍሹ ምን አሉ? መቼ ነው ሰርጋችሁ አሉኝ እኮ እንዳዩ እንደዚህ ገብተኝ ገብቶኛ። ኧረ ተረጋጊ ፍቅር አላት። ተወኝ አሁን ፍቅሩ ይቆይና፣ ለምን ጥራቸው መጣ ሄደሳቸው ጋር ቤሎ አስለካኝ ብሏት ነው እንዴ? ምን ቤሎ የምን የምን የህፃ ልጅ ነው? የህፃናት አካል የልደታቸው የሚሆን ነገሩ ስፋቱ በጠበበች ነው እንጂ ቁመቱ ሳያንስም ኬራ አሁን ሳትቀባጥርብኝ ሄድልኝ አለችው። ሳመኝ እያለችው እና አባት እኮ አለ እና ታዲያ አባት እኮ ሳሎን ያለው አንቺ ባላይ ምን አስበች ነው ሳመኝ እያለ አንተ ሸፋፋ ተመጣት አለህ እያለች ነው። ወይኔ ቢያንስ ሂጅ ምግብ ላቅርብልህ እንዲህ ልበለው እያለች ነው ጽናት። የጽናት ስራ ሁሉ እያሳቀኝ ነው። በነገራችን ላይ በጣም ደስ ይላሉ። ይቀጥላል። በጣም ደስ የሚል ተከታታይ ድራማ ነው። ብዙ ድራማዎች አሉ፣ ግን የጽናት ድራማን በጣም ወድጄዋለሁ። ወይኔ ቢያንስ ምግብ ሂጅ ላቅርብልህ እንዲህ ልበለው እያለች ነው። ስትመጣ አባትየው ከመቀመጫቸው ተነስተዋል። እሷ ደግሞ እንግዲህ መከደዋን አቅፋ ቁጭ አለች። ጋሽ አይቶናል ማለት ነው። ወይኔ ጋሽ አይቶናል በቃ ማለት ነው እያለሽ ነው። ቁጭ ስትል ደግሞ ኪሩቤል መት አንቺ ልጅ የተከታተልሽ ነው እንዴ? ጋሽ አንድ ላይ ስላዩን ደብሯቸዋን አይደል አለች አለ እሱ ደግሞ ማለት ነው ጽዬ፣ ጭንቀት ሽ እኮ ይገባኛል እያላት ነው ግን ደግሞ ግን ደግሞ ሠራተኛ ነው ከሰው ዝቅ አያደርግም። ሁሉም ሰው እኩል በማየት በማየት ያስተማርሽኝ አንችልሽ እያለት አንቺ አልነበርሽ እንዲ አንቺ ላይ ሲሆን ለምን ከበደሽ አላል እንደዛ እኮ አይደለም አለች። ግን በቃ አደላ አይደለም ትንሽ ይከብዳል አለች። ቤተሰቦቼ ከኔ ደስታ በላይ የሚያስደስታቸው ነገር የለም። ስለዚህ እውነቱን የነገራቸው አለ። እሷ ደግሞ እስከ መቼ ነው ፍቅራችን በድብቅ የሚቀጥለው አለ። እሷ ደግሞ አላቅም ግን ጨንቆኛን። አለችው፣ ብቻ ዝም ብለህ ቀፈኝ አለችው እና ተቃቀፉ ማለት ነው። ያው እንግዲህ እንደዚህ ተቃርፉ። ደግሞ አባትዬ መጣም ብዬ ሰግቼ ነበር ግን አልመጡም። እና በቃ አሁን ያለው ነገር ፍቅራቸው በጣም ነው ደስ የሚለው። እንግዲህ ፍቅራቸውን የእውነት ያደርግላቸው፣ አባትዬ ይቀበላቸው። የነሱ ፍቅር በጣም ደስ ይላል። ያው እንግዲህ እሺ አሁን ድጋሚ ድጋሚ እንዳትሄጅብኝ እያላት ነው። እሺ ሄዳለሁ አለች። ከዛ ደግሞ ይቀጥላል ማለት ነው። አባት እየመጣሉ ውፍ እያለ ነው ኪሩቤል። ቤተሰቦች እየ ሁላችሁም ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ላይክና ሰብስክራይብ ማድረጋችሁ እንዳትረሱ አሁን ደግሞ ፅናት ተኝታለች። ሰናይት ሞስ ፅናት እያለች ነው። ስልክ ልደውል ነው። ሰናይት ደግሞ ማለት ነው። እፍ እያለች ነው። እፍ እያለች ምን ደግ፣ ሀፍቴ ምን ቅልፌ ጋር ያልክ አለች። እስኪ ለጺ ልደውልላት አለች። ለጺ ልደውልላት ነው ስደቡ ልላቸው ሁሉ የማያነሱ ሲምስ ምሮን ጋር ስደውል ሚስጥር ትወዳለህ እያለ ነው። አንተና እናትህ ሚስጥር ትወዳላችሁ አለው። ኪሩቤልን ማለት ነው። ኦፍ እያለ ነው ኪሩቤል። አሁን ደግሞ ብነግርህ ጽናት ለምን ማለቱ አይቀርም። እኔም እኮ ግራ ገባኝ እያለ ነው ኪሩቤል ማለት ነው። እየተጨነቀ ነው። ጽናት ደግሞ አሁን እዚህ ጋር አልጋውን እያነጋጠፈች ነው። እንደ ምን እያደረግሽ ነው አላት። ኪሩቤል ማለት እዚህ እዚህ ልተኝ ባልሆነ እያላት ነው። እንዴት ታደጋሽ እኮ መጡ እያለችው ነው። እዚህ እንዴት እንዴት አንተ ጋ አድራለሁ እንግዲህ አባት ወደ ፍለጋ ሲመጡ ያጡታል እዬ ተየደለ እያሉ ሲያስቡ ያው እሱ ከጽናት ክፍል ነው ያለው። ለማንኛውም ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶኝ ወዳችኋለሁ። ባይ ባይ።